የጣና ሐይቅና የአባይ ተፋሰስ ደህንነት ላይ መስራት የታላቁ ሕዳሴ ግድብ ደህንነት ላይ መስራት ነው ሲሉ በውሃና ኤነርጂ ሚኒስቴር የውሃ ሀብት አስተዳደር ዘርፍ ሚኒስትር ዲኤታ ዶክተር አብርሃ አዱኛ ተናገሩ። ዶክተር አብርሃ ያሉትን በጣና ሐይቅና የአባይ ተፋሰስ አካባቢ ስነ ምህዳር ላይ ተጽዕኖ የሚያሳድሩ ችግሮችና መፍትሄዎችን በሚመለከት በዘጋጀ ምክክር መድረክ ላይ ነው። በዚህ ጉዳይ ላይም ተጨማሪ መረጃ አልታደርሰን ዘጋቢያችን ማደር ብርሌው በቀጥታ መስመራችን ላይ ነው የምትገኘው ማህደር እንደምን ውለሻል? እስኪ በአጠቃላይ በምክክር መድረኩ ላይ የተነሱ ሀሳቦች ምንድናቸው? አጠራር አመሰግናለሁ በፈቃዱ እንደምናላችሁ ተመልካቾቻችን እንግዲህ እንደሚታወቀው ኢትዮጵያ ሀገራችን አስራ ሁለት ተፋሰሶች እንዳሏት ይታወቃል። ከነዚህ አስራ ሁለት ተፋሰሶች ውስጥ ደግሞ የአባይ ተፋሰስ የሀገሪቱን 50% አካባቢ የሚደርስ የውሃ ሀብቷን የሚያደርስ ነው ማለት ነው። ለሀገሪቱና በጣም ትልቅ ሀብት ነው ማለት ነው። በተጨማሪም ደግሞ ለታላቁ የአባይ ግድብ የጣና ሐይቅ ተፋሰሶች ውሃ ትልቅ ግብዓት እንደሆነ ይታወቃል። ስለዚህም ላይኛው የአባይ ተፋሰሶች የሚባሉት እና የጣና ሐይቅ ደግሞ በርካታ ተግዳሮቶች እንዳለባቸው በርካታ ችግሮች እንደተጋረጡባቸው በተለያዩ ጊዜያት ሲነገር ነው የቆየው እና ከዚህ ጋር ተያይዞ አሁን የፊታችን መጋቢት 24 ታላቁን የአባይ ግድብ የምስረታ ዕለት እናከብራለን። ምናልባት ይሄ ደግሞ ትልቁ ሀብት ከተጎዳ የአባይ ግድብን ታላቁን የአባይ ግድብ ተጠቃሚነታችን ላይ ትልቅ ጥያቄ የሚፈጥር ነገር ስለሚሆን ማለት ነው ይህን የተመለከተ የምክክር መድረክ ነው ማለት ነው የተካሄደው። በምክክር መድረኩ ጥናታዊ ጽሁፎች ቀርበዋል። እነዚህ ጥናታዊ ጽሁፎች የጣና ሀይቅንና የላይኛው የአባይ ተፋሰስን እየጎዱ ያሉ ችግሮች ምንድን ናቸው ያሉ መሰረታዊ ችግሮች የለዩና ለነዚህ መሰረታዊ ችግሮች ደግሞ የመፍትሄ ሀሳቦችን ያመላከቱ ናቸው ማለት ነው። እንግዲህ ዶክተር አብረ ዱኛን ጨምሮ የአባይ ተፋሰስ አስተዳደር ጽህፈት ቤት ኃላፊ አቶ ወንደሰን መንግስቱም ተገኝተዋል ማለት ነው። አንተ መግቢያ ላይ እንዳነሳኸው በፈቃዱ አጠቃላይ የአባይ ተፋሰስ ጉዳዮች ላይ መስራት ለታላቁ የ

የምናደርገው ስራ ላይ መሰረቱን ማስቀመጥ ነው ብለዋል ማለት ነው። ይህም ያሉት ለምንድን ነው? መግቢያ ላይ እንዳልኩት ትልቁን የውሃ ሽፋን የሀገሪቱን የሚይዝ ከሆነ ጣናን መታደግ እንዲሁ አባይን መታደግ ከሆነ ስራዎችን መስራት ለአባይ ግድብ እንደ መስራት ነው ማለት ነው። በተጨማሪም እንግዲህ የአባይ ተፋሰስ አስተዳደር ጽፈት ቤቱ አቶ ዮንደሰንም በአጠቃላይ የውሃ ስርዓቱን የውሃ አስተዳደሩን ማዘመን ያስፈልጋል ብለዋል። ብዙ ጊዜ ያለንን የውሃ ሀብት እንጂ እንዴት ማዘመን እንዳለብን በተጨማሪም ደግሞ የውሃ ልየታ ላይ ያለን ስራ ገና ነው ጥናታዊ ጽሁፍ ግን ይህንን የሚያመላከተ ጭምር ነው ብለዋል። ውሃ ሀብታችን ለምን ይጠቅመናል? ምንን ለምን ልንጠቀምበት ይገባል? ለመስኖ የትኛውን የውሃ አይነት ልንጠቀምበት ይገባል? ለመጠጥ የትኛውን የውሃ አይነት ልንጠቀምበት ይገባል? የትኛ ውስጥ ደግሞ ምን አይነት ችግር ተጋልጦበታል የሚለውን መለየት ያስፈልጋል ብለዋል። እንግዲህ የላይኛው የአባይ ተፋሰስ የሚባለው ውሃ ተዳፋት ላይ እየተቀመጠ ከመሆኑ ጋር ተያይዘው ብዙ ጊዜ ተፋሰሱ የደለል ችግር ብዙ ጊዜ ተያይዞ የሚነሳ ነው እና የጥናትም ለእነዚህም ደግሞ መፍትሔ ያመላከተ ነው ማለት ነው። እንግዲህ ብዙ ጊዜ የውሃ ልየታ ላይ አለመስራታችን ውሃ ለነገስ አሁን የምንጠቀምበት ውሃ ምን አይነት ሁኔታ አለው የሚለውን ብቻ ሳይሆን፣ ለነገስ ደግሞ የውሃ አስተዳደራችን ምን ሊሆን ይገባል፣ ትውልድ ተሻጋሪ ውሃ ሀብታችንን ለማስቀጠል ምን ልናደርግ ይገባል የሚሉ ነገሮችን ጭምር የምናሳይበት ነው ብለዋል ማለት ነው። እንግዲህ አጠቃላይ ምክክሩ ጥናታዊ ጽሁፍ የቀረበበትና ጥናታዊ ጽሁፉ ላይ የተቀመጡ ነገሮችን በቀጣይ የሚሰሩበትን ሁኔታ ያስቀመጠ ነው ማለት ነው። በፈቃዱ መልካም አደር ብርሌው። እንግዲህ ለአደረሽ መረጃ በተለይ በጣና ሐይቅና በአባይ ተፋሰስ ደህንነት ዙሪያ ለአደረሽ መረጃ ክለብ እናመሰግናለን።